ኢትዮጵያ የባህር በር ዓለም አቀፍ ህግና ደንቦችን በተከተለ መንገድ መጠየቅ ጀምራለች። ዲላ ዩኒቨርሲቲ ታሪክ ተመራማሪው ገመቾላኒ ጥያቄ ትውልድ እየተነሳበት ጊዜም ሆነ የባህር በሩ ጥያቄም እየሄደበት ያለው ሂደትም የበልይ ጠንክር የሚያሰኝ በመሆኑ አሁን ሁሉም ለስኬቱ የሚተጋበት ወቅት ላይ እንገኛለን ብለዋል። በተለይም እሳቸው የሚያስተምሩበት ዲላ ዩኒቨርሲቲን ጨምሮ ሌሎችም ከፍተኛ ትምህርት ተቋማት ጥያቄው እንዲሳካ ግንባር ቀደም ሚናም ሊወጡ ይገባልን ብለዋል። ኢትዮጵያ የባህር በር በነበራት ጊዜ ለምጣኔ ሀብቷ ምን ያክል አስተዋጽኦ ያደርግ ነበር? ለምጣኔ ሀብት ብቻ ሳይሆን ለባህል፣ ለፖለቲካ፣ ለአስተዳደር፣ አጠቃላይ ለበርካታ ነገሮች ልውውጥ አለም ጋር የነበረን አሁን አይደለም ቴክኖሎጂ አለምን በአንድ ባደረገበት ጊዜ አደለም ያን ባልነበረበት ጊዜ እንኳን የባህር በር የነበረን ጊዜ ንቃተ ህሊናችን እዚህ ባልደረሰበት ሰዓት፣ የተማሪ የሰው ኃይል እስከዚህ ባላፈራንበት ሰዓት ያ የባህር በር የኢትዮጵያን ተደማጭነት እስከ የትኛው ስኬል ያደርስ ነበር የሚል ለማንኛውም ሰው እንኳን በቀላሉ መረዳት የሚችል ነው። በእርግጥ የባህር በር የሌላቸው ሀገራት በቁጥር ብዙ ናቸው። ቦስዋና፣ ቡርኪናፋሶ፣ ሩዋንዳን ጨምሮ 44 ሀገራት የዚህ ሰለባ ቢሆንም የኢትዮጵያን ለየት የሚያደርገው ግን የእነዚህ ሀገራት የሕዝብ ቁጥር ከኢትዮጵያ ጋር የሚመጣጠን አለመሆኑ ነው። ይህን ያክል የሕዝብ ቁጥር ይዞ ያለ ባህር በር መቀመጥ ደግሞ ነገ ከውጭ ቃለ ማስገባት እንኳን እጇ ያጥራትና ሌላ ፈተና ይሆንባታል ይላሉ የዲላ ዩኒቨርሲቲ የኢኮኖሚክስ ተመራማሪው ታሪኩ ሎራቶ። አሁን ለወደብ ተብሎ የሚወጣው ገንዘብም የውጭ ምንዛሬ እጥረት ላለባት አገር በቀላሉ የሚገመት አይደለምም ብሏል። ወደማጣት ደግሞ ጉዳቱ በዚህ ብቻ አያበቃ ሌላም የሀገርን ኢኮኖሚ የሚፈትንበት መንገድ ብዙ ነው። የግብርና ምርቶችን ኤክስፖርት ስናደርግ ቆይታ ጊዜ ቫልዩ ያጣል። ያ ቫልዩ አጣ ማለት የውጭ ምንዛሪ የምናገኘውን እናጣለን ማለት ነው። ስለዚህ ኢንተርናሽናል ኮምፒተንሲ እናጣለን ማለት ነው። ሌሎች ሀገራት ግብርና ምርቶችን ያቀርባሉ፣ እኛም እናቀርባል። የኛ ወደብ በማጣት ምክንያት ስለሚቆይ ቫልዩ ያጣል ማለት ነው። ስለዚህ ኢንተርናሽናሊ ኮምፒተንት አንሆንም። የውጭ ምንዛሬም በአግባቡ አናገኘም። አሁን በኢትዮጵያ እየጨመረ ያለው የህዝብ ቁጥር ደግሞም የአገሪቱ ኢኮኖሚ በፍጥነት እያደገና የቀጠናው ሀገራትም ሆኑ ሀያላኑ አይናቸውን እያሳረፉባት መሆኑም ለዚህ ጥያቄ ገፊ ምክንያት ናቸው። ይህን ጥያቄ ቀደም ብሎ ለምን አልተጠየቀም ያልን እንደሆነ አንድም በራስ መተማመኗ መጎልበቷንና ዓለም አቀፍ ተሰሚነቷም እየጨመረ መምጣቱን ለመረዳት ያስችላል። ጠንካራ ዲፕሎማሲ አሊያም የጦር ኃይልና በኢኮኖሚ እየፈረጠመ ብቻ ድምፁ ከፍ ብሎ በሚሰማበት በዚህ ወቅት ይህ ጥያቄ መነሳቱና በብዙዎች ዘንድም ተቀባይነት ማግኘቱ የሀገራቱን ቸርነት ሳይሆን የእርሷን የዓለም አቀፍ ጆሮ የሚይዝ ዲፕሎማሲ አቅም ማዳበርን ያሳያል ይላሉ ምሁራን። የዲላ ዩኒቨርሲቲ ፕሬዚደንት ዶክተር ኤልያስ ሰለሙ ዓለም ላይ ተጽዕኖ ፈጥሮ ብሔራዊ ጥቅምን ለማስጠበቅ ሰላማዊ ዲፕሎማሲ የሚጫወተው ሚና ከፍተኛ ስለመሆኑ ይናገራሉ። የከፍተኛ ትምህርት ተቋማት ደግሞ መንገድን በማሳየት ጊዜውንና የዓለምን መዘወሪያ ለይቶ የሚያውቁ ባለሙያዎችን በማፍራት ዘመኑን የዋጀ ሐሳብን በማዋጣት ሀገር በቀኝ እንድትገባ የሚጫወቱት ሚና ከፍተኛ ስለመሆኑ ተናግረዋል። እንደነ ግብጽን እና ሌሎች ሀገራትን ስናይ በጣም ኦርጋናይዝድ የሆነ የራሶቻቸውን የምሁራንን አንደበት የምሁራንን ስራ እየተጠቀሙ ኦርጋናይዝድ በሆነ መንገድ ፖሊሲያቸውን ሸፕ ያደርጋሉ። በእኛ ሀገር ኮንቴክስት ደግሞ ይሄ ገና ስለሆነ ከፍተኛ ትምህርት ተቋማት እንደ ዲላ ዩኒቨርሲቲ ያለው አንጋፋ ተቋማት ይህንን ነገር ባደረጉ ቁጥር የተሻለ አስተዋጽኦ ያበረክታሉ ብዬ አስባለሁ። የባህር በር ጥያቄው የተነሳበት ጊዜና እየሄደበት ያለው መንገድም ለውጤት የሚያበቃ በመሆኑ በተለይ ከፍተኛ የትምህርት ተቋማት ጉዳዩን ለዓለም አቀፉ ማህበረሰብ በሚገባው ቋንቋ በማስረዳት ኃላፊነታቸውን ሊወጡ እንደሚገባ ምሁራኑ አሳስበዋል።